ስርቅ ወደ ወንጌላዊ እየቀረብኩ ብቻ አይደለም ከአናሲሞስም እየራኩ ነው። በአንበሳ ንጥቂያ ማዕት ሺህ አጋዘን ወይም ደግሞ በግ ባለበት ቦታ ሲነጥቅ ሁለት አንበሶች ነው የሚሰማሩት። አንደኛው አንበሳ ይበትል አንደኛ ዮሐንስ ምዕራፍ ሶስት ቁጥር ሶስት ላይ በእርሱ ይህንን ተስፋ የሚያደርግ ሁሉ እርሱ ንጹሕ እንደሆነ ራሱን ያንጻ ብለን ያለ ነው። ባለፈው ስንነጋገር ይሄ መንጻት የምን መንፃት ነው? ይሄ ቅድስና የምን ቅድስና ነው? ይሄ መታጠብ የምን መታጠብ ነው? እንግዲህ መጽሐፍ ቅዱስ ብዙ ራሳችንን እንድናነጻና ብዙ ራሳችንን እንድናስተካከል አጀስት እንድናደርግ የሚነግረን ነገር ቢኖርም በዚህ ኮንቴክስት ግን የምንድን ነው ብለን ስንይዝ የህብረት ነው። ይሄ ህብረት መሆኑን ይሄ መንጻት የህብረት መሆኑን በምን አወቅን ብለን ደሞ ስናይ ያወቅነውማ አንደኛ በጽሁፉ በተጻፈበት የመጽሐፍ ቅዱሱ ጽሁፍ ሲጀምር ራሱ የጀመረበት ዮሐንስ ህብረታችን ከእግዚአብሔር ጋ ነው ከልጁ ከጌታ ከኢየሱስ ክርስቶስ ጋ ነው ብሎ የነገረን በአምስት ምዕራፎች ውስጥ ስለ ህብረት ሀምሳ ስምንት ጊዜ አንስቶ ህብረት ከእግዚአብሔር ጋር እርስ በርሳችሁ ፍቅር ተያያዙ ህብረት እያነሳ ስለምን ልንለው እንችላለን? ያን ያወቅነውማ በመጽሐፉ ነው አለን። ሁለተኛስ ያወቅነው ደግሞ አለንና በጸሐፊው ነው። ጸሐፊው ምንድን ነው? ጸሐፊውማ የፍቅር ሐዋርያ ስለ ህብረት የሚያነሳ ቢናገር ህብረት የሚያምርበት፣ ቢያወራ ስለ ህብረት የሚያምርበት ፍቅርን የለበሰ በሞቱ መጨረሻ ላይ እንኳን ፍቅርን አውርቶ ለትውልድ እንዲሆን አድርጎ የሞተ ትልቅ ሐዋርያ ነው ዮሐንስ ብለን በዮሐንስ አወቅን። በጽሑፉና መጽሐፊው ብለንት አየ። እዚህ ጋ ታዲያ እግዚአብሔር እርሱ ራሱን እንዳነጻ ሲል እግዚአብሔር ይነፃለሁ? አይ እግዚአብሔር የራሱን ድርሻ መወጣቱን ያሳያል። በህብረት እግዚአብሔር ድርሻውን ተወጧል። እንዴት ተወጣ? ወደ ጠሉት መጥቶ፣ ወደማይጠቅሙት መጥቶ፣ ወደ ደካሞች መጥቶ፣ ደካማ ሳለ ወዶኝ፣ ኃጢአተኛ ሳለ ወዶኝ፣ አላ ሳለ ወዶኝ፣ ልጠቅመው በማልችልበት መንፈስ ወዶኝ፣ እኔ ተጣልቸው፣ እኔ ሊታረቅ እኔ ሰፈር መጥቶ ራሱ ድርሻውን ተወጥቷል። እግዚአብሔር ንጹሕ ከሆነ ከዚህ በኋላ የእኛ ድርሻ ነው የቀረው እንነጻለን ቀጠልንና ድርሻ ይናገራልና መጽሐፉ እንግዲህ ለህብረት ዋናው ህብረት ሩቅያጅ እንዲሆን ህብረት ጠንካራ እንዲሆን ህብረት ወፍራም እንዲሆን ግንኙነቶች በጣም በጣም አመርቂ ደስ የሚያሰኙ እንዲሆኑ ካስፈለገ አሁን የሰው ጠባቂ ሳትሆን የራዝን ሽሻ ተወጪ ያርግ። ስለዚህ ነው ሮሜ ምዕራፍ 12 ይመጣና ቁጥር 18 ላይ መጥቶ ቢቻላችሁስ በእናንተ በኩል ከሰው ሁሉ ጋር በሰላም ኑሩ። በማ በኩል እኔ ማንንም ማዳን አልችልም። በእኔ በኩል ያለውን ግን አጸዳለሁ። ጴጥሮስ መጣና ደግሞ አለ ወንድሜ ቢበድለኝ እኔ ስንት ጊዜ ይቅር ልበለው? እኔ በእኔ በኩል እኔ ስንት ጊዜ የወንድሜን ይቅርታ ሳልጠይቅ እኔ ስንት ጊዜ በጌታ በኢየሱስ ክርስቶስ ስም ህብረቶች ሩቅ ይሄዳሉ። ለምን? ድርሻችንን ስለምንወጣ። እዚህ ድርሻ ላይ ስንመለከት ዮሐንስ የፍቅር ሐዋርያ የራሱን ፓርት የሚወጣ ድርሻውን የሚወጣ ስለነበረ ሲጻፍለት መጽሐፍ ቅዱሳችን ብዙ ጊዜ ዮሐንስ ብሎ ሳይጠቅሰው በምግባሩና በተግባሩ እያወራው አንተ ግን ዮሐንስ መሆኑን ታውቃለህ። እንደዚህ ይሁንባችሁ። ዮሐንስ ኢየሱስ ይወደው የነበረው ይሄ ኦኬ ጥሩ። ብዙ እንትን አያደርግም፣ ምክንያቱም የእግዚአብሔር ፓርት ስለተነገረ ማንንም ሊጠላ አይችልም፣ ሁሉን ይወዳል። ግን የሚገርመኝ ደግሞ የዮሐንስ ፓርት ኢየሱስ ይወደው የነበረ አይል ብቻ አይል አይቆርጠውም። እዚህ ጋር ኢየሱስ ይወደው የነበረ ይልና እ ስትለው ወደ ደረቱ ይጠጋ የነበረ ደረቱ ስር የሚውለው እንደዚህ ይሁንባችሁ። ኢየሱስ ብቻ ሳይሆን ዮሐንስ ፓርቱን ተወጧል። በህብረት ኢየሱስ ብቻ ወዳድ አልነበረም። ዮሐንስ ተጠጊ ነበር። ዮሐንስ የሚገኘው እውር በሚበራበት ሪቫይቫል ባለበት ብቻ አልነበረም። የሚገኘው ዮሐንስ የሚገኘው አምስት እንጀራና ሁለት አሳ በሚባዛበት 12 መሶብ በሚተርፍበት አካባቢ ብቻ አልነበረም። እዚህ ጋር ማንም ሊገኝ ይችላል። አሁን ኢየሱስ አክቲቭ ሆኖ በሚሰራበት ቦታ ብቻ ሳይሆን ዮሐንስ ኢየሱስ ሞተም ከተባለ እዛ አለ። መስቀሉ ስርም አለ። አሁን እንደ ሰው እንድታስብ እፈልጋለሁ። አንተ ያለው ከትንሣኤ በኋላ ስለሆነ ነው። ዮሐንስ ያለው ከትንሣኤ በፊት ነው። ይነሳል ብሎ ሊያስብ ይችላል፣ ግን መስቀል ስር አለ። ኢየሱስ ተሰቅሎም ደክሞ ኤሎሂም ያለበት ቦታ ዮሐንስ አለ። አሁን ብዙ ጊዜ የድል ጊዜ አርበኞች አሉ። የጥሩ ጥሩ ጊዜ ደጋፊዎች አሉ በሞላላችሁ ጊዜ ቲፎዞች፣ አጨብጫቢዎች አሉ። እነሱ አይደሉ መሆኑ የሚገርሙኝ። ጥሩ ጓደኛ፣ ጥሩ ወዳጅ ከዚህ በፊት ሳስተምር ስለ ህብረት እንደዚህ ብዬ ተናግሬያለሁ። በጣም ቤስት የሆነ ጓደኛ የብርታት ጊዜ የሚቆም ሳይሆን የጉለት ጊዜ ሙላት ነው። ስትጎል ስትጎል፣ በሐዘን ጊዜ፣ በችግር ጊዜ ከጎንነኛ ያለ ሰው። ለዚህ ነው በደስታ ጊዜ ከመገኘት ይልቅ በሰርግ ቦታ፣ በሐዘን ቦታ የሚገኝ ሰው እሱ ወንድም ነው የሚጠጋጋ ወንድም ነው የሚለው መጽሐፍ ቅዱስ። ማንም የለም በተባለ ቦታ ደክማል በተባለ ቦታ ከተፍ ያለ ሰውዬ እሱ ወዳጅ ነው። ዮሐንስ ወዳጅ ነው። ለዚህ ነው ባበላን ጊዜ ብቻ ሳይሆን ባላበላንም ጊዜ እናመልከዋለን። መቼም ቢሆን የግለቴን ፊውዝ አትነቅላት። መቼም አመልከዋለሁ በማንኛውም ሰዓት የተነቃቃና የሚያመልክ እልል የሚል ህይወት ይኖረኛል። ዮሐንስ በችግር ጊዜ የተጠጋ ሰው፣ መስቀሉ ስር የነበረ ሰው። የዚህ ጊዜ እኮ ማንም የለም። ጴጥሮስ፣ ማቴዎስ፣ ማንም ሶስት አቅጣጫ ተበትነዋል በሶስት አቅጣጫ ሀሌሉያ። ወደ ንማውስ ሂደዋል። ይጥሉ ለጉለዘው ወደ ቅድሞ ስራቸው ተመልሰዋል። ብለን ነበር ሞከርን፣ ችግር የለም ሞክሮ ደሞ ማጣት ምን ችግር አለ ብለው ተመልሰዋል። አሳላጥም ተመልሰዋል። በጴጥሮስ አስተባባሪነት ተመልሰዋል። ዮሐንስ ክችች እግዚአብሔር መንግስት ላይ ክችች አርገ ስለዚህ አሁን ዛሬ እኔ ማተኮር ምፈልገው በተለይ በዚህ ዘመን ሰው እንዲሰማኝ የምፈልገውና ትውልዱ እንዲሰማኝ የምፈልገው በጣም ሴንሲቲቭ ሹ መንፈስ ቅዱስ ይህንን አሳሰበኝ። ምንድን ነው እሱ፣ መጠጋት መቅረብ። ርዕሴ መጠጋት መቅረብ። ሁሉ ርቋል፣ ከጸሎት ርቋል፣ ከቃል ርቋል፣ ከአምልኮተ እግዚአብሔር ርቋል። መጠጋት መቅረብ፣ ፈቀቅ ጠጋ። ቻሌንጅን እያለፉ ጠጋ ቀረብ ያለ ትውልድ በኢየሱስ ስም ይነሳል። መጠጋት ያግላል። ስትጠጋ ግላለ ትኩስ ስትጠቀመው አባር ደም የምትጠቀመው። እግዚአብሔር ትኩስ ያርጋችሁ። እግዚአብሔር ያግላችሁ። ብርድ ብርድ በሚል በዚህ ዘመን ያግላችሁ። መንፈሳዊ ዓለሙ በቀዘቀዘበት በዚህ ዘመን ያግላችሁ። የተለየ ግለት ይዛችሁ ተነሱ። ዮሐንስ ትኩስ ነው፣ የጋለ ነው። መጋ መተኮስ ለመንፈሳዊ ዓለም ለእግዚአብሔር ዓለም አሪፍ ኢንቫይሮንመንት ነው፣ አሪፍ አውድ ነው። ሰይጣን ለመስራት ጨለማን እንደሚፈልገው እግዚአብሔር ለመስራት ብርሃን እንደሚፈልገው፣ ብርሃናዊው ዓለም ለእግዚአብሔር የመስራቱ እድል እንደሆነ፣ ጨለማው ዓለም የሰይጣን የመስራቱ እድል እንደሆነ፣ ትኩስነት ግለት የእግዚአብሔር የመስራቱ አድቫንቴጅ ሊሰራም ሊሰራብ በማን ይሰራል? ማንን ይሰራዋል? እግዚአብሔር የጋለ የጋለ ሰው ሲያገኝ በለው አንዴ፣ እግዚአብሔር ይመቸዋል በለው። የቀዘቀዘ ደግሞ በለው አንዴ፣ ለሰይጣን ይመቻል በለው። ከዚህ በኋላ በለው በመጋል አትመችም፣ ለማ ለሰይጣን በመቀዝቀዝ በመብረድ

ቅጠሉ የተንጀረገገ ፍሬው የማያቋርጥ። ቅረብ በለው ወደ እግዚአብሔር ቅረብ፣ ተጠጋ። ዮሐንስ ተጠግቶ ሆኖ የለመልመው ትለመልማለህ። ስትቀርብ ልምላሜ ያገኛል። ዙሪያው እርጥብ ይሆናል። ካንተ የሚቀዳ ነገር ይኖራል። ፍሬያማ ትሆናል። ያለምልማችሁ በመንፈሱ የረሰረሳችሁ ያርጋችሁ። ኢሳይያስ 56፥3 ወደ እግዚአብሔር የተጠጋ መጻተኛ በእውነት እግዚአብሔር ከሕዝቡ ይለኘኛል አይበል እንሆ እኔ ደረቅ ዛፍ ነኝ አይበል። ስለተጠጋ ተጠጋ ረስርሷልና ለምልሟልና። ይህ ሰውዬ ምንድን ነው? ምጻተኛ ምጻተኛ ማለት ምን ማለት ነው? እንግዳ፣ አገር የሌለው ሰው፣ አልባ ቤት አልባ፣ ዘመድ አልባ። ዛሬ ምንም አልባ ብትሆን የተጠጋው ያረሰርሳል አልባነትን አላይም፣ ባዶነትን አላይም በለው። መጻተኛነትን አላይም በለው። ዘመድ አልባነትን አላይም፣ ሰው አልባነትን አላይም፣ ገንዘብ አልባነትን አላይም እኔ ማይል በለው። አንዴ የተጠጋው ነው በለው። የተጠጋው እግዚአብሔር ከሆነ በለው። ሁሉ በሁሉን ተጠግተሃልና ትለመልማለህ። አልባዎች፣ ዘመድ የለኝም መጻተኞች፣ ሰው የለኝም እንግዶች መጻተኞች፣ ስደተኞች፣ ምንም የሌላችሁ፣ ምንም የሌለ ምንም ብለህ እምትቆዝብ ምትጠጋውን አካል ልንገርዛ፣ ምትቀርበውን አካል ልንገርዛ፣ ጠጋ ምትለውን አካል ዝህ እሚያለመልመን አካል ልንገርዛ፣ ስምን የሚቀየረውን አካል ልንገርዛ። እጠጋለሁ፣ እለመልማለሁ። ቁጥር አምስት በቤቴና በቀጠ ውስጥ ከወንድሞችና ከሴቶች ልጆች ይልቅ የሚበልጥ መታሰቢያና ስም እሰጣችኋለሁ። ስትጠጋ ብለው ስምና መታሰቢያ ይኖርሃል። ሰፈር በጠራ አትጠራም ብለው። ስምን ለመቀየር ሰው አሰብስብ ብለው አንድ ስመ መጥፎ የተባልክበትን ስም ለመቀየር አትታትር ብለው አንድ ተጠጋ ይቀይርልሃል። ቅረብ ይቀይርልሃል። እንደዚህ ይባርካለሁ። ዛሬ የሆነ መጻተኛ ሰውዬ መታሰቢያ ያለው ስራ ሰርተ ታልፋለህ። መጻተኛ ሆነ ገብተ ስም ተለውጦ ትወጣለህ። ይሄን ምን እንደሚለው ታውቃላችሁ? ኮመንተሩ በስሙ ሐውልት እንደሚሰራለት እንደ አንድ አርበኛ አደርግሃለሁ ይለዋል። መታሰቢያ ማለት ነው። ሰውየው ሞቷል። ፊት ለፊት ስትሄድ ግን ቁሙባል። ፒያሳ ስትሄድ አፄ ሚኒሊክ ሙተዋል። ፒያሳን ስትሂድ የግድህን ልባርክ ነው። ስውልዴን አንድን ጄኔሬሽን ልባርክ ነው። ታሪክ ያለው ስራ፣ መታሰቢያ ያለው ስራ ሰርተህ ታልፋለህ። በምንድን ይህን የምታደርግ? በመጠጋት በለው፣ በመጠጋት ትለመልማለ ብለው መታሰቢያ ያለው ስም ይሰጣል። ማ መጻተኛው፣ አልባው፣ እንግዳው የተጠጋ መታሰቢያ ብቻ አይደለም ብለው መታሰቢያ ብቻ አይደለም ብለው በተቀደሰው ተራራዊ ላይ አወጠዋለሁ ከፍታው ያንተ ነው ብለው አንድ እግዚአብሔር ላይ ስለምትሆን ብለው አንድ እባክህ የወጣበት ላይ ያወጣል ብለው የደረሰበት ላይ ያደርሳል ይጎትታል ብለው አንድ እባክህ ይስብሃል ብለው አንድ እባክህ ከረግረግ ጭቃ ያወጣል ከገባበት ያወጣል ተጠጉ። ቅረቡ በጸሎት ቤቴም ደስ አሰኘዋለሁ የቱ የተጠቀን የቀረበን መዝሙር 73 ደስ ይለኛል እንደዚህ ያለ ዳዊት እኔ ግን ወደ እግዚአብሔር መቅረብ ይሻለኛላል ሁሉ የቀረበው ዳዊት ገንዘብ የቀረበው ዳዊት ስልጣን የቀረበው ዳዊት ዝና የቀረበው ዳዊት ሚሊየን ትሪሊየን የሚያንቀሳቀስ ዳዊት ገንዘቡን ይዞ ስልጣኑን ይዞ ሀብቱን ይዞ ሲያዩ ባዶ ነው አረባ ኬንት ይቻለ ገንዘቡን ለእኔ ግን ወደ እግዚአብሔር መቅረብ ይሻለኛላል በጣም የሚገርመኝ ቃል ልንገራችሁ ኢሳያስ 33 እናንተ በሩቅ ያላችሁ የሰራሁትን ስሙ ሩቅ ያለ ይሰማል እናንተ በቅርብ ያላችሁ የሰራሁትን እዩ ስትቀርብ በለዋት ታያለ ስትርቅ ትሰማለሁ ሩቅ ያለ ይሰማል እንጂ አይ ዘንድሮ የምትሰማ ሳትሆን የምታይ ትሆናለ ለምን ስለተጠጋ እግዚአብሔርን በሰሚ ሰሚ የምሰማው አምላክ ሳይሆን በአይን የምታየው ይሆንላል። ለምን ስለምትጠጋ፣ ስትቀርብ። ኤርሚያስ 17 ቁጥር 7 በእግዚአብሔር የታመነ እምነቱም እግዚአብሔር የሆነ የተጠጋ የቀረበ አንደኛ ሰውየው በእግዚአብሔር የታመነ እምነቱ ደሞ ማን ነው እግዚአብሔር? የሆነ በእግዚአብሔር ታምኖ እምነቱ ደሞ ማን ነው? እሱ የሚያምነው ጸሎቱን ሳውን ራሱ እግዚአብሔርን ነው የሚያምነው። አምልኮን ሳውን ራሱ እግዚአብሔር ነው የሚያምኑ። በእግዚአብሔር የታመነ እምነቱም እግዚአብሔር የሆነ ለሰው ምስጉን ነው፣ ብሩክ ነው ይልና፣ እሱ ሰውዬ እንደዚህ ነው ይላል። ውሃ ዳር እንደ ተተከለ አትክልት ነው የቀረበና፣ ውሃ ዳር ያለ አንድ ነው በለው፣ አጠገብ ያለ ውሃ አጠገብ ያለ አትክልትና ወደ እግዚአብሔር የቀረበ ሰው ሴም ነው ይለዋል። እሱ ሰው በለው፣ አንተ እንደዚህ ነው የምትሆነው በለዋል። ስለተጠጋ ዋዳር እንዳለ ዛፍ በባሊ ስለማያጠጦ በለዋ። እዛው ነው ያለው በለዋ። እዛው ደረቱ ላይ ነው ያለው እንደ ዮሐንስ እዛው ደረቱ ላይ እንደ ዮሐንስ እዛው ሐሳቡ ጋር እንደ ዮሐንስ እዛው እግሩ ስር ስላለ ሙቀት ሲመጣ አይፈራም? ሙቀቱ ምንድን ነው? አጠውላጊና አድራቂ ነው። ቀጥታ ይሄን ዛፍ መጥቶ ሙቀት አገኘው ማለት ጠወለገ፣ ወይም ደግሞ ደረቀ። ሙቀት ሲመጣ አይፈራም። ለምንድነው የማይፈራው? ወይም ደግሞ ሙቀት አይምጣ አይልም። እንደዚህ አይደለ? ዛሬ መጸለይ ቻሌንጅ አይምጣ መከራ አይምጣ ይምጣ። በሙቀት ጊዜ ቅጠሉ እንደሚለመልም ይሆናል። ጭራሽ ሙቀቱ ያለመልመዋል። ሙቀት ሲመጣ እንደማይፈራ ቅጠሉ እንደሚለመልም ጭራሽ ሙቀት ሲመጣስ፣ ለመለመ በደረቀ ስትለው ለመለመ፣ ጠወለገ ስትለው ለመለመ። ለምን ተጠግቷል? ውሃ ውስጥ ነው ያለው። አያስፈራው የሚቀጥለው ዘመን ቤታችሁ አይፍራ፣ ትዳራችሁ አይፍራ፣ ኑሯችሁ አይፍራ። ከተሰጋባችሁ በላይ ትሆናላችሁ። በደረቅ ዓመት አይ ዝነባ ከፈለገ እኔ ውሃ ጋር ነው ያለው ዝናቤ። እግዚአብሔር ዝናብ ተጠባባቂ አይደለም። ዝናብ አለራስ ዝናቡን ተጠቅቸዋል። ዋናው ምንጩን እግዚአብሔር ተጠቅ። በደረቅ ዓመት አይሰጋም። ልባርክ ነው አንድ ሰው የማትፈራ የማትሰጋ ያድርግ። ከመን የተነሳ ከመጠጋትህ የተነሳ ሰፈርን ድርቅ አያገኘው፣ ጭንገፋ አያገኘው። ለምለም ስሩን እንደሚዘረጋ አንዳንዱ እዚህ የተተከለ መስሎዋል። ስሩ ሩቅ ነው፣ ሩቅ ነው። ስሩ ሩቅ ነው፣ ቆንጥጦ ይዟል። አንዳንዱ ሰው ይመጥ ይመጥ ይመጥ ይመጥና ሳውዲ አረቢያ ለስድስት ዓመት ብትልከው ምንም አይሆንም። ስቶር ካረገው ክፍል ከረሰረሰበት ክፍል ካጠራቀመው ክፍል እየመጠጠ ሩቅ ዘመን ይድላል። ስትነካካው አይነካም። ይባርካችሁ። እግዚአብሔር ዞር በልና፣ እግዚአብሔር ስለ አትክልት እያወራ አይደለም፣ ስለ አንተ ነው ብለው አንተ እንደፈለገ መጻተኛ ብትሆን እግዚአብሔር ጋር ስለተጠጋ በደረቅ ታለመልማለህ። በደረቅ አመት ፍሬው እንደማይቋረጥ ዛፍ ይሆናል። መልእክቴ ተጠጉ፣ ቅረቡ፣ ወደ ጸሎ ግቡ፣ አገላብጡት መጽሐፉን ዞሯችሁ ላይ ሰኩ መዝሙር ሰኩ ስብከት፣ ማታ ለምልሙ። ዙሪያው ብርድ ነው፣ ዙሪያው ደረቅ ነው። የሚያጠወልጋችሁ መዓት ነው። የሚያደርቃችሁ መዓት ነው። ልምላሚያችሁን የሚወስድባችሁ ነገር መዓት ነው። ወሬው መዓት ነው። አድራቂው መዓት ነው። ንፋሱ መዓት ነው። ወጀቡ መዓት ነው። እባካችሁ ተጠጉ፣ ለምልሙ፣ ስራችሁን ስደዱ፣ በወንዝ ዳር እንደተተከለ ዛፍ ሁኑ። ይመስላል ዮሐንስ እንደ ጴጥሮስ የሚያስደነግጠው ጠፍቶ ነው አይደለም። ኦሬዲ ተጠግቷል። እስከ መስቀሌ መሄድ አቀማለሁ። ዮሐንስ እኮ ዮሐንስ ራዕይን ሲጽፍ በፍጥሞ ደሴት ነው በአደገኛ ወይኒ ቤት ውስጥ ነው የጻፈው። ወይኒ ቤት ግን አይዘው ደረቅ ዓመት ይዘው የሚያደርቀው ነገር ዮሐንስን አያደርቀው፣ ይጽፈዋል። አንተ ከደረቱ ስር አያርቃችሁ ብዙ ቦታ ነው የእግዚአብሔር እጅ አነሳች፣ የእግዚአብሔር እጅ ወሰደኝ ይላል። አሁን ደግሞ ሕዝቅኤል ሰላሳ ሰባት ላይ መጣል። የእግዚአብሔር እጅ አነሳች ወደ ደረቁ አጥንቶች ወሰደች ወደ ደረቁ አጥንቶች አጥንቶቹም ደርቀው ነበር ይልና ወዲያው መለስ ብሎ ምን ይላል? ሰ እነዚህ የደረቁ አጥንቶች እግዚአብሔር የራቁ አይደለም። ምን ይላል? ስትርቅ ትደርቃለህ። መስሎዋል። እንዲህ አይነት ቦታ ቁጭ ብሎ ዝናብ እንዲዘንብብ መሆኑ መስሎዋል። እንዲህ የሚያረሰርስ ቃል እያገኙ መኖር ቀላል መስሎዋል። ስትርቅ የሚጀምርህ መድረቅ። እግዚአብሔር ያረስረሳችሁ ከዛ መፍትሄው ምንድን ነው? ለደረቁ አጥንቶች የእግዚአብሔር ሰው ሆይ አለ፣ እነዚህ የደረቁ አጥንቶች ላይ ትንቢትን ተናገር። አጥንት ከአጥንት ጋር ተቀራረበ፣ ጅማት ገባባቸው፣ ስጋ ቁርበት ገባባቸው፣ ብድግ ታላቅ ሰራዊት ነው፣ በኃይል ቆሙ። እነዚህ ሊሆናሉ ወይ ሳይሆኑ የተባለ እኔ በእግዚአብሔር ስም በዚህ ምድር ላይ ይናገራል። መዓት የደረቀ ነገር ሰራዊቱ ነው ይነሳ። ተስፋ የለም የተባለው መጻተኛ ሰራዊቱ ነው ይነሳ፣ ተራራውን መያዝ ይጀምር። ሕይወታችሁ ይረስርስ። ሶስተኛ ስትጠጋ ወይም ደግሞ ስትቀርብ የቀረበ የሚርቀዋለ ስትቀርብ ትርቃለ። ከማያስፈልግ ትርቃለ። መራቅ ትፈልጋለ ከማትፈልገው ነገር በለው አንድ ወደ እግዚአብሔር ቅረብ በለው እየራክ ትሄዳለ በለው ወደ ጸሎት ግባ በለው አንድ ከኃጢአት ትርቃለ በለው ከአመፃ ትርቃለ። ከድካም ትርቃለ። ከዝለት ትርቃለ። ከመታከት ከመሰልቸት ከማፏሸክ ትርቃለ። ወደ ስጠቅ ወደ እግዚአብሔር ቅረቡ፣ ያበራላችኋል። ስትቀርበው ይበራላል፣ ውበቱ ይበራላል፣ ሪቬሌሽን ይመጣላል። ቅረብ፣ ትርቃለህ። ከአናሲሞስ ስርቅ፣ ወደ ወንጌላዊ እየቀረብኩ ብቻ አይደለም ካናሲሞስም እየራኩ ነው። ወደ እግዚአብሔር ስትቀርብ ከማይረባ ሰፈር እየራክ ነው። ከማትወደው ሰፈር እየራክ ነው። አሁን እዚህ ሰፈር ሆነ አትገስጽ፣ ልቀቀኝ በየሱ ልቀቀኝ፣ ልቀቀኝ። በአረማን ያላቀኝ አትበል። ቅረብ ትርቃለህ። ቅረብ ወደዚህ፣ ከዚህ ትርቃለህ። እግዚአብሔር በመቅረብ ከማትፈልጉት ያርቃችሁ። ወደ መዝሙር በመቅረብ ከዘፈን ያርቃችሁ። ወደ ፍቅር በመቅረብ ከጥላቻ ያርቃችሁ። ወደ ትህትና በመቅረብ ከትቢት ያርቃችሁ። ቅረቡ ትርቃላችሁ። ወደ እግዚአብሔር የሚቀርብ ከክፉ ይርቃል። ለዚህ ነው ወደ እግዚአብሔር ቅረቡ፣ ዲያብሎስንም ተቃወሙ ከናንተም ይሸሻል። ወደ እግዚአብሔር የቀረበ ከዲያብሎስ ርቋል። ወደ ብርሃን የቀረበ ከጨለማ ርቋል። ስትቀርብ ትርቃል የምትቀርበው እግዚአብሔር ከክፉ ያርቀሃል። አትታገል። ከሆነ ነገር ለመውጣት መፍትሄውን ልንገርህ፣ እዛው ሰፈር ና። አትታገል። ወደ ጸሎት ቅረብ፣ ወደ ቃሉ ቅረብ፣ ወደ ቸርች ቅረብ። የት እንደ ተነነ ሳታቀው፣ የት እንደሄደ ሳታቀው፣ ኃጢአቱ፣ አመፃው፣ ትቢቱ፣ የትናንትናው ነገር ቂመኘት ተኖ ሴርታ። ምንም እኮ እርምጃ አልወሰርክም። ቀረብክ፣ ራቀ ሰው ከእግዚአብሔር ከመንፈሳዊ አለም ርቆ ለጠላት ቀርቦ ጠላት መቶት፣ አይሆንም ከዚህ በኋላ እንደምንም፣ ምንም እግሪሽን እየጎተትሽ ቸርች ነኝ። እኛ እንደዚህ ነው። አንዳንዷም መደወል የሚፈራው ለምን? ና ነው ምንለዋ ተኖል ትሄዳለ። ዝናብ ሊዘንብ ነው ብሎ ከምትቀርብ ና በዣንጥላ ቅረብ። በመራቅ የምታመጣው ነገር ከመሰዊያው አትራቅ፣ ከቤቱ አትራቅ። የመጨረሻ ዳዊት በእግዚአብሔር ቤት ውስጥ አለ ብጣል ይሻለኛል። እዛ ቤት ውስጥ አለ። እንደፈለግኩ እየደከምኳል እግሬን እየጎተትኩ አለ እዛ ቤት ውስጥ በወድቅ ይሻለኝ። ልንገራችሁ፣ ቅረቡ አሜን። የመጀመሪያ የዲያብሎስ ስራ እየከሰሰ ከጸሎት ያርቃል። እየከሰሰ ከቃል ያርቃል። አሁን አንተ ልትጸልይ ነው እንዳትጸልይ። በቃ እውነት በቃል ጸል እያራቀ ነው። አገኘህ ማለት ነጥሎ። ከዚህ በኋላ አይበላሃም ነጥሎ። አይበልሃም በለው። አደበ አርቆ አይበላሃም በለው። ትጠጋለ በለው። አንደበ ብደክም እዚህ ድከም በለው። ብትደክምም መሰዊያው ላይ ተራዊት አርቅም በለኝ ግዴ የለም እጠጋለሁ በለኛ እወዳችሁ ልጆች። እዚህ እኮ በጣም አሪፍ አጠቃላይ እዚህ ቸርች አሁን ኢትዮጵያ ውስጥ አትሊስት እኔ ያየው እኮ አለማትን ክፍል አራት ወር ሆኖኛል፣ ይለኛል ቸርች እደነግጣለሁ። ጴንጤ ነኝ ይለኛል፣ እደነግጣለሁ። አራት ወር የቤቱን ሽታ የማያውቀው ሰው ይህንስጠይ ዲቮሽን እኔ በመሰረቱ ቸርች እያልመጣ ሰውዬ በግሉ የሚጸልያል ብዬ አላምን። ተውቱ ሁሉ የራቀ ከመሰዊያው የራቀ ከጸሎት የራቀ ማይቆይ ቆይቼ የእግዚአብሔር እንደጅ ጠናው አንተነ ኃይሌ ታቀዋለ ነገሬን አንተነ ጉል እዛው መሰዊያው ላይ ማይቆይ አስር ደቅ አባታችሁ ደብረብክ ወደ ሌላስ የሚገሰግስ ስለዚህ እርጥበት የለም፣ ልምላሜ የለም፣ ግለት የለም። ትኩስ አታገኘው የለምላ ከክፉ ማምለጫ ክፉውን መታገል አይደለም፣ ወደ እግዚአብሔር መቅረብ ነው። ከክፉ ማምለጫ ከያዘ ነገር ፈልቆ መውጫ ከያዘ ነገር ማምለጫ ዞር ብል ብለ የምትወጣበት አቅም ጉልበት የት እንደሚገኝ ከረግረግ ጭቃ የምትወጣው መቼ እንደሆነ ታውቃለህ። ቅረብ። የሰይጣንን ስትራቴጂ ልንገርህ ማራቅ። በአንበሳ ንጥቂያ ማዕት ሺህ አጋዘን ወይም ደግሞ በግ ባለበት ቦታ ሲነጥቅ ሁለት አንበሶች ነው የሚሰማሩት። አንደኛው አንበሳ ይበትንሃል። ሲበትን የሚበትን ለምዶ ታውቃለህ። ከመንጋው መካከል ወጥተ ብቻ እንድትሆን ለብቻ ስትሆን አንበሳው ያ የበተነው አንበሳ ይቀርና ይሄኛው አንበሳ ስትራቴጂ አድርጎ ወደ በጉ ይሮጣል አንድ በግ ከሆነች ይሮጣል እመነኝ አታመልጠውም ይሄ ቤት በለው አንድ ነጭ ወንበር ላይ የምቀመጥበት አይደለም ብለው የምከለልበት ነው ሳላውቅ ተከልያለሁ ለካ ሳላውቅ ተሸፍኛለሁ ለካ ሳላውቅ ከሆነ ነገር ድኛ ለው። እየደከመሽ ነይ ከማመጣ በላይ ከማጸሊ በላይ ጸሊ ኖት ኦንሊ ቸርች መሰዊሃን አዲስ ተጠጋ። 2018 የምትጸልይበት ስፍራ ይኑርህ። 2018 የምትንበረከክበት ቦታ ይኑርህ። 2018 የምታነብበት የዲቮሽን ታይም ይኑርህ። 2018 መዝሙር የምሰማበት ታይም ይኑርህ። ይሄ